ንቁ የትኛው ክፉ ያገኛችሁ የሰጣችሁ መዳን ያለም ይስጣችሁ። ሁሌም ሰጭ ተቀባይ እንዳትሆኑ የሀብቱን ማማ ይስጣችሁ። ሼር ተደርጎ የማያልቅ ሀብት ይስጣችሁ። ገንዘባችሁ ሁሉ ኮፒ ሊንክ ይደረግላችሁ። የማይበጃችሁ ገደል ይግባ፣ የሚበጃችሁ ለአሜሪካ ብለናል። አዎ በቃ ስንት እናመሰግናለን። ወይዘሮ ኪዊ አሜን ትላለች። አንድ አባቢ ባልጣልሽብኝ ማንች መሽቆቅ አይቼሻለሁ። ኪዊ ሳሚያት እስኪ ጉቺ ኔ ኔ አልፈልግም፣ እንዳስብኝ እንዳስብኝ፣ ኪዊ አልፈልግም አልፈልግም። እሺ ቆይ ዝም በይ ኪዊ አንድ አንድ አንድ ጋላ ምንድን ነው? መኒጋን ስጫት ለጉቺ። አልፈልግም አልፈልግም። ታይ ታያለች አለች እሷ ራሱ እንዴ ምምሮ ማትፈልግ ዩ አልፈልግም። በቃ መኒጋን አቅለሸለሸኝ። አንቺ ራሱ አስር ይሆናል የሰጠችኝ። አስጠላኝ፣ እንዴ አስጠላኝ። መፍትሄ ያለ አንድ እኮ ነው እንጂ። አሁን ዩኒቨርሲቲ የሰጠችሽ ልጅ ነበረ፣ ድንገቴ ማለት ነበረብሽ። ሁሌ እኮ ናት ሰው መብረቅ፣ ስጦታ ድንገት ነች። በቃ ሁሌ ድንገት አርጋት፣ ድንገትን የምታስደነግጥሽ በየቀኑ። ቅድምም እኳን በሳ ሰጥታኛል። እና እሷን ነው ድንገቴ ማለት ያለብሽ። እኔ ለማኪ በእውነት ጋይስ ቃል የለኝም። እግዚአብሔር ተይ፣ ይሄን ነገር ደጋገምሽው አንቺ ማቅ እንዴት ይኖርሻል? እኛ ነን እኛ ራሱ አጠን ቃል ስማ፣ አጣሁልሽ ስጦታ። በይሻ መስግኝ። ምን ደጎቼ፣ ምንድን አንቺ ሰጠችሽ? አመኝር እንግዲህ በፕራይቬት ጀት ይዞሽ ዓለምን የሚዞር ባሊስጥሽ። ለእኔ ለኩኝ፣ ደግሞ አንድ ሰው ስጧት፣ ውዶች ምን እኔ ደውል ቤቴ ከፍቼ ነው የምረግጥሽ። አይ ኩዊን እያትጨናነቁ ብዙ እንትን አትልም እኮ ኩዊን፣ ለራስሽ እየከፈልሽ እኔን አንቺ ይኸው ድንጋጤ ሰጠችሽ። ይኸው ይኸው ሰጠችሽ ማለት ነው። ክበሪልኝ፣ ክበሪልኝ፣ የኔ ጠንበለል ክበሪልኝ። ታወቃለህ እማ

እኔ ለአንቺ እስኪ ልመርቅሽ ልመርቅሽ፣ አንዴ እንትና ሶፊ ማስታወቂያ አትገቢን። ጉቺ ልትለምኝ ካልሆነ በስተቀረ እንዳትለምኝብኝ። በአይኔ አልወጣውም አለው ማለት። ሀገሬ ልጅ ኑሩልኝ፣ እድሜና ጤና ይስጣችሁ፣ ምቀኛ ሸረኛውን ያዝላችሁ። በጣም በጣም ወዳችኋለሁ። ለአሽቃጥ ትንሽ ቅዳሜ ስለደረሰ የምን ስብር። በእኔ በኩል አምስት ጋላክሲ አለሽ፣ አታስቢ

ሰሞኑን ተቦለኩ ባይ በስቷል። በተለይ አንቺ ልጆች ተቦለክን ይላሉ። ምን ምን እንደምትቦለኩ ሰው ይቦለካቸው ይላል። አንቺ ቤት እኮቺ አሜንም ውዶቼ ካሜራሽ ምትሉ ቴንክ ዩ የኔ ፍቅሮች እንትን ነው። ኮንፈርትን ይሄን ለብሼ ነው እግሬ ነው እና ጄዚ ጋር ኢትስ ኦኬ ወዶች። አንቺ ቅድም ጉቺ ማለት ነው ቀድብር ብሎኛል። አላልኩሽም? ትተሽኛል ወጣሽም አንተ አለቀሽ እንደ መተው እኮ አለቀሰኝ ሲሉኝ እየሰጠኝ አው ማሬም በቃ አይ ዶንት ዋይ ደግሞ እናሆም ነው አይዞሽ አይዞሽ ምናምን ሲለኝ የባሰ ብታይ ድርሻል ደም ደም ነው የለበስኩት። አፈር አፈር ትወጣለው ከቲክቶክ እወጣልሻለሁ። እንደ ጉቺ ሞልተውታል ተውታል። ከዛ ለሁሉ መመለስ አልችልም ብዬሽ ደህና ነኝ ለማለት ኮ ነው የገባሁት። አሁን ስሚ ቤታ፣ እኔ እንኳን እንደዛ ላንቃዬ ድረስ ጢን ቢራ እስኪዞር እየጨበስኩ የማለቅሰውን በተውኩ ሰዓት አንቺ ታለቅሻለሽ። እልህ እኮ ነው ለማናባቱ ከኋጃ ብለሽ ነው የምታለቅሽው። እልህ እኮ ነው፣ እንደዛ ማያደርግ አንቺ ብለሽ ልጅ ለማናባቱ ነው የምታለቅሽው። በእናታቸው ይተከሉ ለማን ብለሽ ነው የምታለቅሽው? ስንቱ መጥቶ ሄዷል። ከሰው ህይወት በጣም ህይወት ይቀጥላል። የሚቋረጥ ህይወት የለም? ለማ ለለ እንዳላይሽ ልጋጋእው የምረግጥ በቤእው የቤታ ልጆች የጉቺ ልጆች ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ቅዳሜ ጌም አለኝ እንዳትቀሩ። በኢትዮጵያ አራት ሰዓት በኤሮፕ ሁለት ሰዓት ማታ በእራት በሚበላበት ከእንደገና እንግዲህ ኑሩልኝ ት ያለው ኑሩልኝ፣ ይስጣችሁ የአገሬ ልጆች፣ በጣም በጣም ደስ ብሎኛል። ኑሩልኝ በቃ ምን ልበልሽ፣ ጊዜው የእናንተ ነው። ወደዱም ጠሉም፣ ጊዜው የእናንተ ነው። በቃ አራት አስደቅሽ እንጂ እንዳታለቅሽ። አንዳንድ ጊዜ እንዴት መሰለሽ ወዲ የባሰሽ ምን ሆንሽ፣ ምናምን እንደዚህ ሰው ሲልሽ የባሰ ይበስብሽና ታለቅሻለሽ። የሰው ነሽና መቼም መደበቅ አይቻልም። ወድሽ ውስጥ ያለውን አንቺ ነሽ መታቂ። እንዳታለቅሺ፣ እንዲህ ብለሽ እንዳታለቅሺ፣ ጠላትሽን አታስደስች። እሺ እናት፣ ለነሱ ያለቅሽ ይመስላቸዋል። አንቺ በሌላ ልታለቅሺ ትችያለሽ፣ ግን ሰውም ሳይሽ ለነሱ ይመስላቸዋልና ፊትሽን እንዳታሳይም አይሽ፣ ደስታሽን ብቻ አሳይ አረ፣ ምን ችግር የለም። አመሰግነ ነው እንዳይለም። ጉቺ ጉቺ፣ በቃ እንተኛ አይደለ። ነገ ጠዋት መጣለሁ። በኢትዮጵያ በኢትዮጵያ እንዳለ ቦልከው ጨርሳቸዋል። እሺ፣ ይሄ ለናየዋለሁ። በኢትዮጵያ ነገ ከምሽቱ ሁለት ሰዓት ሶስት ሰዓት እንገናኝሽ በጊዜ እንድገባ አሁን አምስት ስድስት ሰባት ስምንት ዘጠኝ አስር ሰዓት ብነሳ፣ ስድስት ሰዓት ተኝቻለሁ። አሁ በቃ ተጋደሚ ፍቅር። እኔ እናት ቻው። ሽውጡ ውዶች፣ ወዳቸው አሉ። አመሰግናል ማኬ። እኔ ለአንቺ አባቴ ሙት ቃሌ ለኝም፣ በጣም ነው ማመሰግነው። በጣም ነው መወድሻ። ከብሻለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ ሁሌም ሰፖርት ስለምታደረኝ፣ ሁሌም ከጎኔ ስለምቆኝ በጣም ነው ማመሰግነው።